ሚሊየነሯ አትሌት ገለቴ ጎዳና ለውጣ ነው እባካችሁ ድረሱልኝ ስትል ለጠቅላይ ሚኒስትሩ ጭምር የድረሱልኝ ጥሪዋን እያሰማች ትገኛለች። ታሪኳን የሰማ ሁሉ በተፈጸመባት ግፍ ተቆጥቷል። ነበረኝ ባለችው በርካታ ሀብትም እጃቸውን ባፋቸው የጫኑ ብዙዎች ናቸው። አትሌቷ ባንክ ያላት ንብረት ሳይቆጠር እንኳን አስራ አንድ ቅንጡ መኖሪያ ቤቶችን እንዲሁም አምስት ያክል መኪናዎች ነበሯት። ዛሬ ላይ አትሌቷ በባሌ ምክንያት ጎዳና ለውድቅ ነው ትላለች። ስለ ባሏ የተሰሙ መረጃዎችንም እናደርሳችኋለን ከገለቴ ጋር ተያይዞ አትሌቶችን ከጥቃት የሚከላከል ኢንስቲትዩት ሊቋቋም እንደሆነም ተሰምቷል በዝርዝር ታደምጡታላቸው። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋርም ዝምታዋን በዚህ ጉዳይ ላይ ሰብራለች። ንግግሯን ይዘነዋል። አብራችሁን ስትቆዩ ሁሉንም ከሰከላ ቲዩብ ታደምጡታላችሁ። ሰከላ የዓለም አትሌቲክስ ዘገባ እንደሚያመለክተው አትሌት ገለቴ ቡርቃ ገና በልጅነት እድሜዋ ነበረ ባለቤቷን ያገባችው። ይህ ጋብቻ ገለቴ በትጋት ሰርታ የምታመጣውን ገንዘብ ሙሉ በሙሉ በባሏ እጅ እንዲገባ አስችሎታል። ታክሲ ሹፌር የነበረው ይህ ሰው ገለቴ ላይ ሌላ ሴት እንደደረበባትም መረጃዎች ቢደርሱንም ይህንን ማረጋገጥ አልተቻለም። ሆኖም ገለቴ ባፈራቸው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል። ገና ልጅ እያለች ገንዘቧንና እና ህይወቷን የሰጠችው ባሏ አሁን ላይ እሱ በእሷ ገንዘብና ንብረት በሰላም እየኖረ ገለቴ ግን በሰቀቀን እንድትኖር አድርጓታል። ከዚህም ጀርባ በፍርዱ ጉዳይ ትልቅ ለሱ ብቻ የሚያግዘው ሰው እንዳለ መረጃዎች አረጋግጠዋል። እንዲሁም ገለቴ ባለቤቷን ሙሉ ለሙሉ አምናው ባለ ህይወቴ ነው ብላ ብዙ ነገር ብትሆንለትም፣ ሰውየው ግን ገለቴን ልቧን ለዘመናት እንደሰበረው የአደባባይ ሀቅ ሆኗል። ጀግና አትሌት ገለቴ ቡርቃ በኦሮሚያ ክልል አርሲ ኮፈሌ ውስጥ ነው የተወለደችው። ይህች ጀግና አትሌት በ2015 ቻይና ቤጂንግ በተካሄደው የዓለም አትሌቲክስ ሻምፒዮና ለሀገሯ የብር ሜዳሊያ አምጥታለች። በ2007 አልጀርስ ላይ የመላው አፍሪካ ጨዋታዎች፣ በ2008 የቤት ውስጥ ውድድር ቫሌንሲያ ላይ፣ በዚሁ ዓመት በመዲናችን አዲስ አበባ የአፍሪካ አትሌቲክስ ሻምፒዮና ላይ ወርቅ አስገኝታለች። አትሌቷ በአንድ ወቅት ውድድሯን ስታደርግ አደናቅፏት ወድቃ በዋን መቆጣጠር አቅቷት ስታለቅስ አትሌት ቀነኒሳ በቀለ አይዞሽ፣ ገለቴ አይዞሽ፣ በቃ ምንም ማድረግ አይቻልም በሚለው ንግግር በርካቶች አስታውሷታል። ይህች የሀገር ባለውለታ አሁን ላይ ጎዳና ከመውጣቴ በፊት የኢትዮጵያ ህዝብ እየደረስልኝ እያለች ነው። ገለቴ በንግግሯ ጉድ ሆንኩኝ ለፍቻ ያፈራሁት ንብረቴን አስረክቤ ባዶ ጀን ቀረው ጎዳና ከመውጣቴ በፊት የኢትዮጵያ ሕዝብ ይድረስልኝ ትላለች። በሩጫ በቻልኩት አቅሜ ሀገሬና ሕዝቤን ለማስደሰት ሞክር ያለው ባገኘሁትም የሽልማት ገንዘብ ኢንቨስት ላደርግ እየተዘጋጀው ባለሁበት ጊዜ ፈተና አጋጠመኝ። ባለቤቴ በ2009 ዓ.ም መጨረሻ አካባቢ ከቤት ጠፍቶ ስምንት ወር ከቆየ በኋላ ፍርድ ቤት አቀረበኝ ትላለች ገለቴ። እስካሁንም ክርክር ላይ ነኝ ከባለቤቴ ጋር ዘጠኝ ዓመታት አብረን በትዳር የቆየን ሲሆን በ2009 ዓ ምት ለውድድር ከሀገር ውጭ ስሄድ ከሸኘኝ በኋላ ውድድሬን ጨርሼ ስመለስ ባዶ ቤት ነው ያገኘሁት እሱ አልነበረም ቀጥታ ለፖሊስ አሳውቄ ፍለጋ ላይ እያለሁ ወደ ስልኬ ደውሎ ለምን ትፈልግኛለሽ ለምን ስሜን ታጠፍኛለሽ እኔ ጸበል ነው ያለሁት አርፈሽ የማትቀመጭ ከሆነ እገድልሽ አለዋለኝ ትላለች አትሌት ገለቴ እኔም ዝምታዬን መርጬ ባለሁበት ሁኔታ በ2010 ዓ ም በእርሱ በኩል የክስ መጥሪያ ሲላክልኝ ነው ግራ የተጋባው ትላለች አትሌቷ። ክሱ መጥሪያ ምንድን ነው ሲል ሲዲ ስፖርት ይጠይቃል። ገለቴ የፍች ነው ትላለች። ፍርድ ቤት ስቀርብም ባለቤቴ ጋብቻውን እንዲፈርስ ሲጠይቀኝ እኔ ደግሞ የተጋባ ነው በሙሉ ወንጌል ቤተ ክርስቲያን እንደሆነና እምነቴ ደግሞ ጋብቻው እንዲፈርስ እንደማይፈቅድ ጠቅሼ አላፈርስም አልኩኝ ነገር ግን በጫና ጋብቻው እንዲፈርስ ተደረገ ትላለች ሲዲስፖርት ስፖርት ይጠይቃል እንዴት በጫና ገለቴ ትመልሳለች በቃ መፋታት ትፈልጋለሁ እምቢ ብሎ ድርቅ አለም ለምንድን ነው ጋብቻው እንዲፈርስ የጠየቀው ገለቴ ትመልሳለች ያው የሰራውን ሰርቶ ንብረቴን ለመውሰድ ነው ነው ብዬ አስባለሁ። ሙሉ ውክልና የሰጠሁት በመሆኑ የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጧል። ጋብቻውን ካፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዙሮ አግኝቸዋለሁ። በተለያዩ አካባቢዎች የሚገኙ አስር ቤቶች፣ ቀሪ አራት መኪናዎችና ሌሎች በርካታ ንብረቶች ተሽጠውብኝ ባዶ እጄን ቀረው ትላለች አትሌቷ የተሸጡት ደግሞ ከዋጋቸው እጅግ በወረደ ዋጋ በመሆኑ በጣም አሳዝኖኛል ትላለች። አንዷ የቀረችው ቤትም በ2008 ዓ.ም ውክልናው ወክልናው የተነሳባት ቤት ነች። ሌላው ይቀርና እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝም ቤት እንኳን ለእናቱ በ200 ሺህ ብር በሽያጭ አዙሮታል። ቀድሞ ሁሉንም አቅዶበት ነው ያደረገው። አንድም ገንዘብም ሆነ ንብረት እንዳይገኝ በራሱ ስም አላስቀመጠም። ትዳሬ ብዬ በሰጠውት ሙሉ ውክልና ነው ግፍ የሰራብኝ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤት እንኳን እንዳካፍለው ፍርድ ቤት ወስኖብኛል። የኢትዮጵያ ሕዝብ ይፍረደኝ እያለች አትሌቷ በረጅም ለቅሶ ትንሰቀሰቃለች። በነገራችን ላይ ትላለች፣ ለቅሶዋን አቋርጣ፣ በነገራችን ላይ ባለቤቴ የላዳ ሾፌር ሆኖ ነው የማውቀው። የትራንስፖርት አገልግሎት ሲሰጠኝ መቀራረብ ጀመርን። ከዛም የፍቅር ጥያቄ አቀረበልኝ። በኢትዮጵያ ሚሊኒየም ተጋባን ትላለች። ሲዲስፖርት ስፖርት አይዞሽ፣ አታልቅሺ መቼም ፍርድ ቤት ያለማስረጃ እንዲህ አይነት ውሳኔዎችን ከመሬት ተነስቶ ይወስናል ብለናና ምንም የፍርድ ሂደቱ አላሳመነ ትናንሽ ሲል ይጠይቃል። ገለቴ ትመልሳለች፣ እነሱማ የቀረበላቸውን ማስረጃ የሚያዩት ግን ይሄ የታማኝነት ጉዳይ ነው። በተለይ ባለቤቴ ናምኞ ሰጠሁትን ሙሉ ውክልና ተጠቅሞ ባዶ እጄን ያስቀረኝ፣ እንደዛ ሆኖ ቤት ውስጥ ቁጭ ብዬ ነው ሙሎት ትላለች። ለምን ሲል ይጠይቃል ሲዲ ስፖርትም። ገለቴ እያስፈራራኝ ነው ትላለች። የግድያ ሙከራም አድርጎብኛል። ሀያት አደባባይ ላይ በመኪና ሊገጨኝ ለጥቂት ነው የተረፍኩት። ለፖሊስ ጉዳዩን አሳውቅ አለው። አሁን ከነ ቤተሰቤ ጎዳና ነፃ ነው። የኢትዮጵያ ዘቢብ ፍረደኝ ስትል ደጋግማ ተማጽኗን ታቀርባለችም። የሙያ አጋሯ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያ አንስቶ የገጠማት ችግር ተነግሮ የማያልቅ አይደለም ትላለች። ለሀገሯ ይህን ያክል ዋጋ የከፈለችው አትሌት ከ2010 ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለ መንከራተቷ በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ህግ ለዚች የሀገር ባለውለታ ትክክለኛውን ፍትህ እንዲሰጣ ትጠይቃለሁ ብላለች። መንግስትም ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮኗ መሰረት ደ ፈራስ አስባለች። የገለቴ በደል ለህዝብ ከደረሰ በኋላ አንድ አዲስ መረጃ ተገኝቷል። አትሌቶችን ከጥቃት የሚከላከል ኢንስቲትዩት ሊቋቋም ነው ተብሏል። ቢቢሲን ጨምሮ ታላላቅ የምዕራብ ዓለም ሚዲያዎች የምስራቅ አፍሪካ ሴት አትሌቶችን ጥቃት በተመለከተ በየጊዜው የሚያወጧቸው ዘገባዎች ቁጥራቸው ቀላል አይደለም። ዩጋንዳዊቱ አትሌት ረብቃ ቼፕቴጌ በወንድ ጓደኛዋ በደረሰባት ጥቃት ህይወቱ ያለፈበት በቅርቡ የአትሌቲክሱ ዓለም መነጋገሪያ ጉዳይ ነበረ በፓሪስ 2024 ኦሎምፒክ በማራቶን ሀገሯን የወከለችው የ33 አመቷ አትሌት በእሳት ተቃጥላ እንድትሞት የተደረገችበት ሌላው በዘግናኝነቱ የሚጠቀስ በደል ነው። ኬንያውያኑ አትሌቶች ዳማሪሽ ሙት እና አግነስቲሮፕ በተመሳሳይ ሁኔታ ህይወታቸው እንዲያልፍ የተደረጉ መሆናቸው የምስራቅ አፍሪካ እንስት አትሌቶች እየተጋፈጡት ያለው መከራ በሚገባ የሚያሳይ ነው ተብሏል። በኢትዮጵያም የጉዳዩ አሳሳቢነት ቀላል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚሁ አካል ሆኗል። ታዲያ ይህን ጨምሮ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች በተለይም በሴት አትሌቶች ላይ እየደረሰ ያለውን ግልት አሳሳቢ ነው ተብሏል። ከፌዴሬሽኑ የተገኘው መረጃ አትሌቶችን ከመሰል ጥቃት የሚከላከል ኢንስቲትዩት በአዋጅ መቋቋሙ ተገልጿል። ጉዳዩ በምስራቅ አፍሪካ እየተባባሰ ነው የሚለው ፌዴሬሽኑ እንዲህ አይነት ጉዳዮች ሲገጥሙ በተለየ መልኩ በፍርድ ቤት መታየት አለበት ብሎ ያምናል። ታዲያ አትሌቷ በባለቤቷ በደረሰባት ግፍ መሰረት በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ተናግራለች። አሁን የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው፣ ጎዳና ከመውደቄ በፊት ህዝቡ ድምፅ ይሆነኝ ብላለች አትሌት ገለቴ። እኛም ፍትህ በድሎቿ አላስነባችን ሀገርን አስጠርታ ሴትነት ሳይበግራት ሀብት ንብረት ማፍራት ለቻለችው አትሌት ገለቴውን ስንል እንጠይቃለን። ውድ የሰክላቲው ቤተሰቦች ለዛሬ ያዘጋጀ መረጃ ይህን ይመስል ነበረ። እንደዚህ አይነት ወቅታዊና የመዝናኛው ዓለም መረጃውን እንዲደርሷችሁ ሰከላ ቲውን ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ። ሰከላ